ተገለጸልኝ ብቅ ብለን በእለቱ ተገኝተን እየረዱ ያሉትን እንደ ሰይፉ ያሉትን ለማበረታታት ነው የተገኘ ነው። በተለይ አብረውት ከዶክተር ቢኒያም ጋር የሚሰሩ እጅግ በጣም የሚገርሙ ቅድም አልሰንም ስማቸውን የሚጠራ በጣም የሚገርሙ ልጆች ሳ ልጅ ናት እዛ ማዕከል ውስጥ ገብታ እድሜዋን ሰታ በኩል ከሁሉ ሰራተኛ የሚገርመኝ እሷን ነው እዛ ሳይ ተአምር ነው እና አልሰንም በሄሌው አይነት ስሜት አድሮበት ነው ያነሳውና እንደዚህ ጊዜያቸውን ሰጥተው ራሳቸውን ሰጥተው ማንነታቸውን ሰጥተው ድጋፍ የሚያደርጉ አካላትን በርቱ፣ የሁላችንንም ሸክምን የተሸከማችሁ ፈጣሪ ያግዛችሁ ለማለት ነው የመጣ ነው። ሰራተኞች በዚህ ባስተላለፍ ነው መልእክት። ብዙ በየቦታው ማህበራዊ እሺዎች አሉ። ሰው ላይ ከአንድ ወር ደግሞ በአጣዳፊ የተደረገ ድጋፍ ነው። አስራ ስምንት ሚሊዮን አዋጥተዋል። ከእኔ አንስቶ ወደታች ቅድም እንደተባለው እስከ አምስት ብር አቅሙ ፈቅዶ እስከሚያዋጣው ድረስ ኢትዮጵያ ንግድ ባንክም ይሄ ባለፈውም የረዳ ቢሆንም አዲስ በጀት ባይወጣም የሰራተኛ ብቻ አድርግ ያልተውም ብሎ አስራ ሁለት ሚሊዮን ጨምሮ ሰላሳ ሚሊዮን ብር ዛሬ ይዘን መተናል ማለት ነው። ይሄ እንግዲህ ዛሬ የዚህ ፕሮግራም ድጋፋችን ነው። በቀጣይም የኢትዮጵያ ንግድ ባንክ ይሄ ማዕከል እስኪያልቅ እዛ የሚረዱ ዜጎች እስካሉ ድረስ እርዳታውን እንደማያቋርጥ በዚህ አጋጣሚ ላረጋግጥ እፈልጋለሁ። እስካሁን እዚህ ላደረሳችሁ ፈጣሪ ይርዳችሁ። አምስት ቢሊዮኑም ይሟላል ብዬ አስባለሁ። ግን ካምፔኑ በአንድና በሁለት ወር የሚያልቅ መሆን የለበትም፤ ቀጣይ መሆን አለበት። እግዜር ይስጥልን። ይሄንን፣ የተወሰነ ነገር ልናገር፣ የኮሚኒኬሽን ሰው ስለሆንኩ የኢትዮጵያ ንግድ ባንክን ቅድም ክቡር ፕሬዝደንቱ ብሏል፣ የኢትዮጵያውያን ነው ባንኩ። የሁላችሁም የአንተም የኔም ነው ማለት ነው። የዶክተርም ነው ባንኩ። ለዛም ነው ይህንን ያዋጣ ነው። ነገር ግን እስካሁን ድረስ ከሁለት መቶ ሰላሳ አምስት ሚሊዮን ብር በላይ ለመቄዶንያ ድጋፍ አድርገናል። ዛሬ አሁን ሱታ የሚሰጠውን ጨምሮ ማለት ነው። ነገር ግን በዩቲዩብም በአንተ ሚዲያ ይህንን የሚከታተሉ ኢትዮጵያውያን በውጭ ሀገራት በሁሉ አላማት ያሉ ኢትዮጵያውያን መረዳት ያለባቸው ነገር ምንድን ነው? ንግድ ባንክ ማለት በትክክልም ኢትዮጵያ ማለት ነው። ይህንን ደግሞ በሁለት ደቂቃ ውስጥ ብቻ ላስረዳችሁ። አንደኛ የኢትዮጵያን ምሰሶ የሆነው አረንጓዴ ቢጫ ቀዩን ባንዲራ ተሸክሞ ያለው አንዱ አባይ ነው። አባይም በሚገባ የገነባው ንግድ ባንክ ነው። በዚህ ልንኩራ ይገባል። አንደኛ ሁለተኛ አይታችሁ ከሆነ ዘንድሮ መንግስታችንም በስንዴ ትርፍ ነገር አግኝተናል፣ ከውጭ ምንም ነገር አናስገባም ብሎ ስናገር ሰምታችኋል። ያው እሱንም ቢሆን እኛ መዳበሪያውን ለሰማኒያ አምስት ፐርሰንቱ ገበሬ ምርጥ ዘሩን ወደ ሀገር ውስጥ የምናስገባው ንግድ ባንክ ነው። ይህንን ሳነመሰግን ማለፍ የለብንም። በአካቸው አንድ ሆኖ ይሄ ብቻ የለም። ሱካሩን ወደ ሀገር ውስጥ የምናስገባው ዘይቱ ወደ ሀገር ውስጥ የምናስገባው በየአመቱ ሀርድ ካረንሲ ከአራት ቢሊዮን ዶላር በላይ ያወጣን ያው ሴፉን ጨምሮ ሁላችሁም መኪና ያላችሁ ነዳጁ ግን የእኛ ነው። ይህንን ነገር እንድታቁፋለ ነዳጅ ነን የምናስገባው እና ይህንን ምስት አንድ ሞቃር ብለ ለንግድ ባንክ ጀ ይሄ ብቻ የለም። ንግድ ባንክ በጣም ሶሻል ሪስፖንስብሊ ስራዎችን ይሰራል። ገበታ ለትውልድ ስጀምር አዲስ አበባ እንደ ስሟ አበባ እናደርጋለን ስባል ኢትዮጵያ ንግድ ባንክ አምስት መቶ ሚሊየን ብር ነው ያዋጣው። ገበታ ለትውልድ ስመጣ አንድ ነጥብ ሁለት ሚሊየን ብር ነው ያዋጣ፣ ነው ቢሊየን ብር ነው አንድ ነጥብ ሁለት ቢሊየን ብር። የመጨረሻው ገበታ ለትውልድ ስመጣ ሁለት ነጥብ ሁለት አምስት ቢሊየን ብር ነው የሰጠነው። ይሄ ማለት መላውን ኢትዮጵያ እያገዝን እንገኛለን ማለት ነው። ኢትዮጵያ ንግድ ባንክ የሚሳተፍበት የሚያገለግለው የሚሰጠው የእያንዳንዱ ኢትዮጵያዊ ኪስ ውስጥ የሚገባ መሆኑን ኢትዮጵያውያን ሁሉ ሊረዱን ይገባል ማለት ነው። ይሄ ብቻ አይደለም። ዛሬ ይሄ ቆንጆ ስቱዲዮ ውስጥ ያለ ነው አይታችሁ ሆነ አንዱ ያሳምረን፣ ይሄኛው ማብራቱን ማብራቱ የኢትዮጵያ ንግድ ባንክ ነው ያለምንም ጥርጥር። ለንግድ ባንክ ሞራል ስጡት። ስለዚህ እኔ ሴፉ ያው አንዳንድ ፕሮግራም ሳይቀር ዞር ብሎ ወደኛ አካባቢውን ደሞ እንዲያይ እና ምንድን ነው የምትሰሩት የሚለውም ነገር ያው አሳይመንት የሚየሰጠውት ጭምር ነው ያው የእሱም እያዋዛ ስለማይወራ እኔም እያዋዛው ላውራ ብዬ ነው። ኢትዮጵያ ንግድ ባንክ የሁሉ ኢትዮጵያውያን እንደሆነ ሁሉ ኢትዮጵያዊ አገር ውስጥም ያለው ከአገር ውጭም ያለው ሁሉም እንዲያውቅ እንፈልጋለን። እቺ ነገር ለመጨመር ፈልጌ ነው። አሁን ክቡር ፕሬዚደንቱ ይህን ነገር አሳልፎ ያበረክታሉ ማለት ነው። በጣም እናመሰግና- እናመሰግናለን። ሁላችንም አን አንድ እንቀመጥና አንድ መልእክት ብቻ እንችቀረችን ቀረችን። ኢንፋክት እዚሁ ክቡር ፕሬዚደንቱን ማቆም ኃጢአት ይሆንብኛል። ክብረቶ ይቀመጡና አንድ መልእክት ብቻ ነው የማስተላልፈው። ይሄኛው ለዶክተር ቢኒያም በጣም አስፈላጊ ነው ብዬ ስላሰብኩ ነው። አንድ የኢትዮጵያ ንግድ ባንክ ትልቅ ደንበኛ የኢትዮጵያ ንግድ ባንክ ትልቅ ደንበኛ እንደ ኢትዮጵያ ንግድ ባንክ እዛ ሄዶ እዛ ነው ያለው የሚለውን ነገር ሲሰማ ታዳ እንዴት ዝምላለው? እንዴት ቀራለው? ዛሬ መጨረሻ ቀን ነው የሚል ሀሳብ ሰጠ ነው ማለት ነው። እና አዳማ ቆርቆሮን ታውቃላችሁ። እሳቸው አብዱል ሐኪም መሐመድ ገለቶ ይባላሉ፣ የኤኤምጂ ሆልዲንግ ባለቤት ናቸው። እዛ ከደረሳችሁማ በዛው ለመቄዶንያ ለዶክተር ቢኒያም አንድ ሚሊዮን ብር አስረክቡልኝ ብሏል። እንዲህ አይነት ምልክት ከሆነ ይቀጥል። በጣም አመስግኑት። በነገራችን ላይ በጣም አመሰግናለሁ ክቡር አቶ አቤሳኖ የኢትዮጵያ ንግድ ባንክ ፕሬዚዳንት የኢትዮጵያ ንግድ ባንክ ምክትል ፕሬዚዳንቶች እና የስራ ኃላፊዎች፣ ዛሬ በእውነት እዚህ ብቻ በመገኘታችሁ ብቻ በጣም ለኛ ትልቅ ነገር ነው። እኛን እንግዲህ ያክብራችሁ ካላችሁ ሳታጣባችሁ ነው። ትልቅ ስብሰባ ነበራቸው። ያንን ቀኑን ሙሉ ብለው ደክመው ነው እዚህ የመጣችሁት እና ትልቅ ነገር ነው። ብሩን መላክ ትችሉ ነበረ፣ ግን እናንተ ሁላችሁም እዚህ የመጣችሁ ይሄን ስጦታ ለማድረግ የፈለጋችሁበት እንግዲህ ነገር የሚያሳየው ምንድን ነው ለነገሩ ምን ያህል ትልቅ ቦታ እንዳላችሁ ነው። ስለዚህ በጣም እንደማመሰግነው፣ እንግዲህ የኢትዮጵያ ንግድ ባንክ የመቄዶንያ ቋሚ አጋር ነው። ክቡር አቶ አቤ እንደገለጹት ቅድም፣ ዛሬ አይደለም የንግድ ባንክ እርዳታ የተጀመረው። አስራ አምስት ሚሊዮን ብር ከዚህ በፊት ተረድተዋል። አቶ አቤ የባንኩ ፕሬዚዳንት ከሆኑ በኋላ ግን እውነት ለመናገር እርዳታው በፊት ከነበረው በከፍተኛ ሁኔታ አድጓል ማለት ነው። እንግዲህ ልክ ፕሬዚዳንት ሲሆኑ እሳቸው የመጀመሪያው እርዳታ ስንትሆነው ማለት ነው፣ ዘጠና ሚሊዮን ብር ማለት ነው። ይሄ ደግሞ ወቅት ዛሬ አይደለም፣ ዘጠና ሚሊዮን ብር የዛሬ አራት ዓመት ምናምን ነው፣ ብዙ ብር ነው ማለት ነው። ከዛ በኋላ ደግሞ የዛሬ ስድስት ወር አካባቢ ከእንደገና ደግሞ አንድ መቶ ሚሊዮን ብር ረዱ ማለት ነው። ሰፊ ጉብኝት አደረጉ። ስለዚህ አቶ አቤን ያው እሳቸው ፊት ባይሆን ደስ ይለኛል ግን ስሜት መግለጽ እና መናገር ስላለብኝ በጣም ትልቅ ሰው ናቸው። በእውነት አሁን ለምሳሌ ንግድ ባንክ የሚመሩት እሳቸው ናቸው አይደል? ስለዚህ ድርጅቱም እሳቸውን እንዲመስል አድርገውታል ማለት ነው ምን በመሆን በዘር በሃይማኖት በብሔረሰብ ምንም ልዩነት የማይፈጥር መቶ ፐርሰንት ነው የምነግራችሁ ድርጅት፣ ንግድ ባንክ ነው በአቶ አቢ ምክንያት ማለት ነው። አንደኛ። ሁለተኛ እሳቸውን እኔ ማደንቃቸው ምንድን ነው ውሳኔ መወሰን የሚችሉ ሰዎች ናቸው፣ ሰው ናቸው። አሁን ብዙ ጊዜ በቢሮ ሄደል አንዳንድ ኃላፊዎች ጋር ምናምን ማገዝ ይፈልጋሉ፣ ግን መወሰን አይችሉ። ያ ደግሞ ከባድ ነው። መንፈሳዊ ዋጋ ማግኘት ማንችል እግዚአብሔር የሚፈልገው ቁርጠኛ የሆነ ሰው ይፈልጋል። አሁን መጽሐፍ ቅዱስ ታሪክ ልንገራችሁ። አብርሃም ይስሐቅን ሰዋኝልኝ ይለዋል። ለፈተና ነው እንጂ የሆነት አለ። ልክ ልጁን ይስሐቅን ልክ ሊሰዋለት ሲደርስ፣ በቃ አይ አቁም ይለውና ከዚህ በኋላ በበረከት በበረከት በበረከት ታገኛለ ያሉ ያቺን ውሳኔውን ስላየ ነው። ቁርጥ ቁርጥ የሆነ ውሳኔ መወሰኑን ስላየ ነው። አንድ እያ ልጁ መስዋዕት ለማድረግ ዝግጁ መሆኑን ሲያይ ነው። እና ምን ለማለት ነው? የኔ አንደርስታንዲንግ ማለት ነው መንፈሳዊነት ብዬ የምቆጥሮ እኔ እንደዚህ ነው። በቃ እግዚአብሔርን ወይ መስጊድ በመሄድ ቤተክርስቲያን በመሄድ እሱ አስፈላጊ ቢሆንም የበለጠ ግን እግዚአብሔርን የሚያስደስተው መወሰን፣ መስዋዕትነት መክፈል። ስለዚህ ይሄ ትልቅ መንፈሳዊነት ነው ማለት ነው። አቶ አቤም በዚህ ስለማደንቃቸው ለሁላችንም በእውነት መንፈሳዊ ሰዎች ለመሆን ለምናስብ ሰዎች ይህ ትልቅ ምሳሌ የሚሆን ነው። በቃ መስዋዕትነት፣ አንዳንድ ጊዜ አንዳንድ ሰዎች መስዋዕትነት በማይፈለገውም እንኳን ይከብዳቸዋል። መስዋዕትነት በሌለው ጉዳይ ማለት ነው ብሎ የሚፈራ ሰዋል። እና እንደዚህ አድርጉ ለማለት ፈልጌ ነው። ሌሎችም የስራ ኃላፊዎች የመንግስትም ሆነ የግል ተቋማት እንደ አቶ አቤሳ ነው ወሰን አርጋችሁ ደግፉ፣ እኛን ማለት ነው። ምክንያቱም ብዙ ተቋማት አሉ ከዚህ በፊት የምታግዙ ናቸው አብዛኞቻቸው የመንግስት ተቋማት። ከክቡር ጠቅላይ ሚኒስተር ጀምሮ ሁሉም የሚኒስትር መስሪያ ቤቶች ለመቄዶንያ ጥሩ ናቸው፣ በተለያየ ይደግፋሉ። የልማት ተቋማትም እንደዚሁ መጥቶ ይጎበኛሉ። ቢሮም ስንሄድ በጣም ነው የሚቀበሉ። በዚህ አጋጣሚ ሁሉንም ሚኒስትሮች፣ የስራ ኃላፊዎች ክቡር ዶክተር አብይን፣ ፕሬዚዳንቱ አቶ ታዬን፣ ሁሉንም ማመስገን እፈልጋለሁ በዚህ አጋጣሚ፣ ምክንያቱም ለመቄዶንያ ያረዳ የመንግስት ተቋም የለም። የግለሰብም ድርጅቶችም እንደዛው ማለት ነው። በዚህ ፕሮግራም ላይ አሁን ይህን ፕሮግራም አብዛኛው ሲያገዙ የነበሩት እናያቸኋቸው ዳያስፖራ ናቸው። ዳያስፖራ አባላት ናቸው። ኢትዮጵያ ውስጥ ደግሞ ሰው ያቅሙን ነው እየረዳ ያለው። በተቋማት ደረጃ ግን እንደጠበቅ ነው አይደለም። ስለዚህ ሌሎችም ተቋማት አሁን ይህን የማውራው እንግዲህ ምንድን ነው የንግድ ባንክን አሪያነት ተከትላችሁ እንድታግዙ ነው። ባንኮች አሉ ወደ ሰላሳ ወይ አርባ ባንክ ይሆናል ያለ ማይክሮ ፋይናንስ ኢንሹራንሶች አሉ። የልማት ድርጅቶች፣ ሚኒስትር መስሪያ ቤቶች የክልል ክልሎች እያንዳንዳችሁ እንግዲህ ከዚህ በኋላ ብዙ እርዳታ ታደርጋላችሁ ብዬ ተስፋ አደርጋለሁ። አቶ አቤን ራሱ አይታችሁ እንደማታሰፍሯቸው እርግጠኛ ነኝ። እና አግዙን። እንግዲህ ዛሬ የተደረገው ድጋፍ በአቶ አቤን እንደተገለጸው ከሰራተኞችና ከባንኩ ነው። ስለዚህ የኢትዮጵያ ንግድ ባንክ እንግዲህ ሰራተኞች ከአምስት ብር ጀምሮ አዋታችኋል ሁላችሁንም በኢትዮጵያ ውስጥ ያላችሁ እንግዲህ የኢትዮጵያ ንግድ ባንኮች ወይም መልእክት የምትሰሙ መቄዶንያ በሚረዳቸው ከስምንት ሺህ ሰዎች በላይ እጅግ እጅግ አድርጌ አመሰግናለሁ።